አዲስ አበባን እንደ ስሟይ ማድረግና ክብሯን የሚመጥን ገጽታ ለማላበስ ያለሙ ፕሮጀክቶች ተግባራዊ እየተደረጉ ይገኛሉ። የልማት ስራዎቹን የጎበኙ የፌዴራል መንግስት የማህበራዊ ዘርፍ የስራ ኃላፊዎችና የህዝብ ተወካዮች ምክር ቤት አባላትም የዚህ እውነታ ተጋሪ ናቸው። በእውነት በዚህ ደረጃ አንድ ከተማን አቅዶ ተአምር መስራት እንደሚቻል በደንብ ታቅዶ ከተመራ በአጭር ጊዜ ውስጥ ጥራት ሳይጓደል በቅልጥፍና የማይታሰብን የማይቻልን ነገር የሚችል ህዝብ እንዳለን መንግስት እንዳለን ማየት ችያለሁ። በእውነትም በዚህ ባለፉት ሰባት አመታት የተሰሩ ስራዎች አይመስሉም እና ይሄ ለኢኮኖሚያችን ለእድገቱም ብዙ ነገር የሚያሳልጥና በሀገር ውስጥ በራሳችን አቅም በራሳችን በጀት እነዚህ የፊዚካል ፕሮጀክቶችን በዚህ ደረጃ መገንባት ጥሩና ለቀጣይ ተስፋ ሰጪ ነገሮች የሚታዩ ናቸው። ከዛንችስ እንግዲህ የድሮ ገጽታ ተቀይሮ ዛሬ ውብ ሆና ተመልክተናል። እሱ ብቻም አይደለም፣ ሲቀየር ግን ታሪካዊ ይዘቷን ደግሞ ይዛ እንድትቀጥል ለማድረግ የተደረጉ ጥረቶችን ለማየት ሞክረናል። ለምሳሌ አንዳንድ ከዛንችስ ላይ የሚታወቁ ቦታዎች አሉ። ስማቸው ጭምር እንዳይቀየር እዛው ቦታ ላይ እንዲቆዩ ለማድረግ የተደረጉ ጥረቶች አሉ። እየተከናወኑ የሚገኙ የልማት ስራዎች ሰውን ማዕከል ያደረጉ መሆናቸውን ተመልክተናል፣ የሚሉት ጎብኚዎቹ፣ ከዚህም ባሻገር የቀጣዩን ትውልድ መጻኢ ዕጣ ፈንታ ታሳቢ ያደረገ ተሻጋሪ ህሳቤ ተግባራዊ መደረጉን ያነሳሉ። ሰው ተኮር ማለት በሁሉም ነገር ለምሳሌ እኔ ሳይክል ካለኝ ሳይክል ምነዳበት መንገድ ያስፈልጋል። መኪና ካለኝ መኪና በስርአቱ ምነዳበት መንገድ ያስፈልጋል። ይሄ ደግሞ የሚሆነው ለሰው ነው። ስለዚህ እነዚህ ነገሮች እየተሰሩ ነው። ያሉት የካሳንቺስ ልማት ተነሻዎች ቦታ ላይ የምናየው በጣም የተደራጀ መሰረተ ልማት የተሟላለት የልጆች መጫወቻዎች ያሉበት ንጹህ አየር የሚዘዋወሩበት አካባቢ ላይ የተሰፈሩትን ለማየት ችለናል። የስራ ባህሏን ያዘመነችው ከተማዋ በለውጡ ማግስት ኢኮኖሚዋ ተነቃክቶ አመታዊ ገቢዋ ቀድሞ ከነበረው በብዙ ጥፍ አድጓል። የሀገርን የስራ ባህል በመቀየርም ፕሮጀክቶችን በአጠረ ጊዜ የመጨረስ ምሳሌ ሆናለች። በአዲስ አበባ ከተማ በተለያዩ ቦታዎች የጫካውን ፕሮጀክት ከጠዋት ጀምሬ ደግሞ ስመለከታቸው የነበሩ የመንገድ ልማት ፕሮጀክቶች እጅግ በሚያስደንቅ ኤፊሽንሲ በጥራት እና በሚያስገርም ቅልጥፍና የተሰሩ ስራዎች ናቸው። በኮሪደር ልማቱ የአፍሪካ መዲናነት ግርማዋን ይበልጥ የሚያጎሉ ስራዎች በፍጥነት ያከናወነችው አዲስ አበባ የኢትዮጵያን ገጽታ በአዲስ መልክ ለዓለም እያሳየች ትገኛለች። አፍሪካ ተምሳሌት የምትሆን ከተማ ተገንብታ ማየታችን በእኛ ጄኔሬሽን በእኛ ትውልድ ተስፋ ሰጪ የሚታዩና ቀጣይ ጄኔሬሽን ይሄን በማየት ከተማዋን አዲስ አበባን ብቻ አይደለም፣ ሌሎች የክልል ከተሞችን በዚህ መልክ እየለሙ ያሉበት ሁኔታ ነው የሚታየው ና ይሄ እጅግ በጣም ጥሩ ተጠናክሮ መቀጠል ያለበት ሁኔታ ነው ያየ ነው አዲስ አበባን ነው ባየ ነው ወይም ሌሎች ከሌላ አካባቢ የሚመጡ ሰዎች አዲስ አበባን ባየዋት አይን ነው ኢትዮጵያን የሚያዩ ዜጎቿን፣ የሚመለከቱት በዛ አይን ነው። ስለዚህ አዲስ አበባ የቆሸሸች ከሆነች መሰረተ ልማቱ ያልተሟላ ከሆነ ንጹሕ ውሃ የሌላት ከሆነ ትምህርት ቤቶች የሌሉት ከሆነ ለሕጻናት እድገት ትኩረት የማይሰጥ አይነት ሁኔታ ካለ ይህም የኢትዮጵያን በዛ ልክ ነው የምትታየው ማለት ነውና ስለዚህ አዲስ አበባ ላይ መስራት ትልቅ ሚና ያለው ነው። በመዲናዋ የተገነቡ የመሠረተ ልማቶች የተቀናጁ መሆናቸው ለሌሎች ከተሞች አብነት መሆን የሚችል እንደሆነ ጎብኚዎቹ ተናግረዋል።